ከእሱ ጋር ተነሽ። እሺ ነ ያንቺ እዚህ ገቡ ተቀይ ብለሻያት? አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔ ማ ፀጉሯን ቆርጬ እንዲ ያስመረምራት አለ። አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው? ይህን ነገር ደጋግሜ እነግርሻለሁ። ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ፣ እጅግርሽን ጠፍሬ ወደ ጠበል ነው የምልክሽ። ያላሰቡት ዱብ እዳ ከፊት ለፊታቸው ተደቅኗል። በገዛ ልጃቸው በአበጌለሽ ጉድ እንዳይሆኑ ግራ ተጋብተዋል። አበጌለሽም ወደ ውሳኔ ደርሳ ዛሬ ላይ ጉዱን ለማውጣት አደባባይ ላይ ለማድረግ የዳጣን ፀጉር ቆርጬ ወደ ሐኪም ቤት ውስጥ እጅ ካላስመረመርኩ እያለች ትገኛለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እነሆ ዳጣ ጥናማን ክፍል ሰባት ልጅ የላችሁ ቀርብ ያለው ትከታተሉን ዘንድ ጋበዝኳችሁ። ላይክ ታዲያ ለእናንተ በጣም ቀላል ነው፣ ለኔ ግን ያስፈልገኛል። እና ላይክ ሰብስክራይብ ማድረግ ቤተሰብ ሁኑ ተከታተሉን። ዳጣ ክፍል ሰባት ባለፈው ክፍል ናታን ክፍል ገብታ ድንገት አቤጌልሽ እናቷን ወደ ክላሷ ጎትታ ይዛ ሄዳ፣ ታዲያ እናትዮ ያዩትን ነገር ማመን አቅቷቸው ነበረ። ያልበቃው ዛሬስ ምን ተፈጠረ? ናታን እየተርበተበተ ካልጋውም ግራ በመጋባት ከንፈሩንም አንዴ ንክስ አንዴ ለቀቅ እያደረገ ቁልጭ ቁልጭ እያለ እናቱ እንደጠፋችበት እናቱን ሲመለከት ነበረ። ታዲያ ዳጣም በድንጋጤ ተውጣለች። እንደ ኳስ እየነጠረች ለመነሳትም ለመቀመጠትም እየዳዳት ነበረ። ታዲያ ይህንን የተመለከተችው አቤጌል ዛሬ የልቤ ደርሷል እንኳንም የማዬ ጉዳችሁን አየችው የምትል ትመስላለች። ነገረ ስራዋ ሁሉ ተንኮል የሆነው አቤጌል ዛሬም ሌላ ተንኮሉን አጋልጣለሁ ስትል የባሰውን ሌላ ጥላቻ በናታ ልብ ውስጥ እያሳደረች ትገኛለች። ታዲያ እናትም እንዲህ ነበረ ያሉት ቆይ ግን እያደረጋችሁ ነው? ምን እየሰራችሁ ነው? ብለውም ጥያቄ ያቀርባሉ። ናታንም እንዲህ ብሎ ነበር የመለሰው፣ ይኸውልሽ፣ እንደምታስቢው አይደለም ማዬ፣ ልጅቷ ልታወራኝ ግቢ ብያት ነው እኔ ነኝ በርስ ታንኳኳ ግቢ ያልኳት፣ ብሎም ይመልሳል የዳጣን ነገር ለመሸፈን ሲል የማይሆነው ነገር የለምና፣ ናታን እውነታውን ደብቆ እኔ ነኝ ግቢ ያልኳት ብሎም አለ። ነገር ግን እናትየዋ ሊያምኑ በፍጹም ፍቃደኛ አልሆኑም። ይውልህ ሌሎቹ ልጆች ሲገቡ ተከለክላለህ፣ ነገር ግን ዳጣን እንዴት ፈቀድክላት? ይሄ ነገር በፍጹም አላማረኝም። እንደዚህ አይነት ነገር ነውር ነው፣ ሁለተኛ እንዳይለመድ ይላሉ። ታዲያ አበጌለሽም እናትየዋ እንደዚህ ብለው ሲናገሩ ልቧ በደስታ እየዘለለ እንደውም ተነሽና ውጪ ከዚህ ምን ትሰሪያለሽ እኛ እንድንገባ ግን አይፈቀድልንም ለአንቺ ግን ይፈቀዳል አይደል ትላለች ናታን እንደ እሱ እኮ አይደለም ብሎ ለማስረዳት ቢሞክርም ዳጣቅን እየሰማች ያለችው ነገር እጅግ ስላበሳጫት በቃ ይኬዳላ ብላ ተነስታ እየተስፈነጠረች ወደ ውጭ ትወጣለች እናት የእሷ አረማመድና ሁኔታዋ ስላልተመቻቸው ወደ ውጭ ስትወጣ ተከትለው አብረው ይወጣሉ። ምክንያቱም ዳጣ ተከፍታ ደረጀ ካየ ሌላ ነገር እንደሚከተላቸው ያውቃሉና፣ ሲከተሏት ግን ሊያገኟት አልቻሉም። ግራ ተጋብተዋል። አበጌለሽ ነገሮቹን አስተካክላ ታዲያ ከናታን ጎን አብራ ቆጭ ብላ ፍቅሯን ልታጣጥም ብትፈልግም ናታን ግን ግራ በመጋባት ስሜት ሆኖ ቆይ ምንድን ነው ይላታል። ምንም። ቆይ ግን አንተ ለምንድን ነው እንደዚህ የምትሆነው? ቆይ አንቺ ልጅ ግን ይውልሽ ዳጣ እንደምታስቢያት አይነት አይደለችም። እኔ ነኝ ግቢ ያልኳት ይላታል። በቃ እንድትወጭልኝ ፈልጋለሁ ቢላት፣ እንሱ አግልት ፍቃደኛ አይደለችም። ታዲያ ተነስቶ እሱ ቤቱን ለቆላት ይወጣል። በሌላ በኩል ልበትትና ቀናዋ ውሃ ዛሬም እንደተለመደው ያንን ቀናነቷን በልጅ አንደበት በሚጣፍጥ አንደበቷ እየተጨዋወቱ ከጓደኛዋ ጋር መሀል አስፋልት ላይ ቁጭ ብለው ነበረ። ታዲያ ዳጣ ድንገት ትመጣለች። ምን እያደረጋችሁ ነው ትላለችም። አይ እኛማ እዚህ ቁጭ ብለን ነው። እየተጀናጀናችሁ ነው አይደለም ትላለች ዳጣ አይ፣ አደለም መጀናጀን። ግን ምንድን ነው ከወንድ ጋ ነው አይደለም ብላ ትላታለች ዳጣም አዎ፣ ነገር ግን እናንተ ገና ትንሽ ልጆች ስለሆናችሁ እንደዚህ አይሆንም። ጓደኞች ጋ ሊሄድ ነው ን ሄድ ትላቸዋለች። ታዲያ ጓደኛዋ አይ፣ በቃ እኔ ላጠና ነው ውሃ፣ እኔ ሄዳለ ብላ ተነስታ ከእህቷ ጋር ተከትላ ትሄዳለች። ታዲያ ነገረ ስራዋን ሁሉ ዳጣን የምትወድላት ውሃ ውሃም እንደዚሁ ዳጣን ትወዳታለች። ነገር ግን ከቤት ውስጥ ዳጣን እንድትቀርባት ውሃን ቀረቤቷን እንድትገታ እናትየው ይፈልጋሉ። ታዲያ ውሃ ቀና ልብና ልጅ ልጅ የምትሸተዋ እናቷ ሶፋ ላይ ቁጭ ብላ ታገኛታለች። እናቷ ላይ መጋደም ደስ የሚላት ከጉልበቶቿ ላይ አረፍ ብላ ጸጉሯን እየደባበሰችላት እናቷ ጋር ትንሽ እየተጫወቱ ከቆዩ በኋላ እስኪ ተነሽ የሆነ ነገር አምጪልኝ ብላ እናት ታዛለች። በዚህ ሰዓት ነበረ የዳጣን አክቶች ተቀብላ ለእናት እንደዚህ ያለችው፣ እሺ ይመችሽ በቃ አቦ ምናምን እያለች ትቀጥላለች። እናት ይህን ሲሰሙ ምንድን ነው ብለው ፈገግ ብለው ባይዋጥላቸውም የውሃ ነገር ግራ ያጋባቸው የዚችን የዳጣን አክት መያዝሽ ነው ብለውም ግራ ተጋብተዋል። እሷ ግን እሺ ብላ ተነስታ ሄዳለች። እናት ይህን ነገር ባጭሩ መቅጨት አለብኝ ብለው ከራሳቸው ጋር በሀሳብ ይሟገታሉ። ታዲያ አመሻሹ ላይ ከባለቤታቸው ከአቶ ደረጀ ጋር አልጋ ላይ ጋደም ብለው ነበረ። ድንገት ግን ለደረጀ የሆነውን ነገር በሙሉ ይነግሩታል። ዳጣ ግራ እያጋባችኝ ነው። የዳጣን ባህሪ ውሃ እየተላበሰች ነው። ልጆቻችን ግን ሰሞኑን እንዴት ናቸው ብሎ ሲጠይቃት ነበረ ይህንን ምላሽ የሰጠችው አዎ ነገር ግን አቤጌል ላንተ ያላት ነገር ትንሽ እያስከፋት ነው። ለምን ቦታ እንደማትሰጣት ግራ እየተጋባች ነው፣ በጣም ተቀይመሃለች ትለዋለች። አቶ ደረጀም ለምን ሲባል እኔ ኮ ልጄን በጣም ነው እምወዳት እንዴት እንደዚህ ትላለች? ደሞ እኮ ከሁሉም ነገር አስበልጣታለሁ። አይ እንደዛ አይደለም ግን እስኪ ትሪት አድርጋት ብላ እናት ትላለች። አባትም ትሪት እንደሚያደርጓት ያውቃሉና፣ እሺ በቃ ግድ የለም አደርጋታለሁ። ዳጣም ብትሆን ጥሩ ልጅ ናት። ቆንጆ ናት እያለም ሞገሰውን ይቀጥላል። አይአይ እቼ የሰለሞን ልጅ ምንም ደስ አላለችኝም ብላ ትላለች እናት። ሰለሞን ደግሞ የትኛዋ ልጁ ብሎም ድንገት ካፎ ያመልጠዋል። ታዲያ በደንገት ብላ እናትም እንዴት ዳጣ ማለትሽ ነው ብሎ እየተርበተበተ አዎ ዳጣን። እናት ግን ይሄ ነገር በፍጹም አልተዋጠላትም። ምክንያቱም የሰለሞን ልጅ ናት ብሎ አምጥቶ እንዴት የእሱ ልጅ ናት ማለትን ዛሬ ግራ ተጋባ ብላ ትንሽ ጥያቄ ሳይፈጥርባት የቀረ አይመስለኝም። ታዲያ አባትም የዳጣን አክቶች ተከትሏልና፣ አቦ በቃ ይቅርበኝ፣ በቃ ይመችሽ፣ ከዚህ በኋላ ፈታበይ ምንድን ነው እንደዚህ መሆን እያለ የዳጣን ነገር እሱም ጀመረው። ታዲያ እናት ውህ አንተም ጀመርክ እንዴ ብላ ትንሽ አኮርፋ ፊቷን ዘወር አድርጋ ትተኛለች። ታዲያ አቶ ደረጀም የፍቅር ሰው ነው እና ትንሽ እያጨዋወተ እንድትስቅና ይቅርታ እንድታደረግለት ያደርጋታል። እናትም ብርቱካን እሺ ብለው ፈገግ ብለው ታዲያ አብረው ለሽ ይላሉ። በሌላ በኩል የሴትነት ክብሯን የሸጠችው አበጌለሽ ናታን ከተኛበት ክፍል ናታን አለም ዘጠኝ ብሎ እግሩን ፈልሰስ ብሎ ተኝቶ ነበረ። ነገር ዝን እግሮቹን ፈልሰስ ብሎ ቤተኛም አጠገቡ ዝንብ እንዳለች ሳይዘነጋ የቀራ አይመስለኝም። ታዲያ ዝንቧን ዘንግቷት እሱ አለምን ዘጠኝ ብሎ ተኝቷል። ነገር ግን ያቺ ዝንብ የሆነችው አበጌለሽ ድንገት ሳይታሰብ በሩን ከፍታ ትገባለች። አለባበሷም ራሱ ለዝሙት የሚጋብዝ ነበር። ገብታም አጠገቡ ቁጭ ትላለች። ፊቱንም እየነካካች ከንፈሩንም እየደባበሰች የጎመጀው ስጋዋን ፍትሁትን ለማብረድ ስትል ወደሱ ትጠጋለች። ታዲያ ምን አረፈብኝ እያለ ትንሽ ፈገግ ትንሽ ደግሞ ኮስተር እያለም በእጁ ሲከላከል ቆየ። ነገር ግን ዝንቧ ትክክለኛዋ ዝንብናትና ሄዳ ከንፈሩ ላይ ልታርፍበት ትንሽ ሲቀራት ድንገት ተነስቶ ፊት ለፊቱ ያገኛት ወደ ሏና ትልቅ የሆነችው ዝንቧን አበቄለሽን ነበረ። ክብሯን የሸጠችው አበቄለሽ ፊት ለፊቱ ሳያት፣ ቆይ አንቺ ግን ጤነኛ ነሽ? ምን እያደረግሽ ነው? ይላታል። እኔ ምንም አላደረኩም። አንተ ግን ምን ገገማ ነህ፣ የማይገባ ትለዋለች። ይህንን ሲሰማ፣ ገገማ ማለት ግን ቃሉ ትርጉሙ የምታውቂው ነው፣ እስቲ ንገሪኝ ይላታል። አይ ገገማ ማለት ምን እንደሆነ ካልገባህ የራስ ጉዳይ። አንተ ግን ምን አይነት ሰው ነህ ትለዋለች። ቆይ ግን ከኔ ፍቅር ይዞሻል ይላታል። ቆይ አንተ ግን እስከ መቼ ነው የምትገግመው? ቆይ እኔ እንደገባኝ ከሆነ ገገማ ማለት ገበሬ ማለት ነው አይደለ? ይላታል። አዎ ትለዋለች። ገበሬ ማለት ደግሞ ስድብ አይደለም፣ ከመቼ ወዲህ ስድብ ሊሆን ቻለ? ይላታል። አቤጌለሽም የፈለገችው አቅፏት ልቧ እንዲረካ እንዲረካና የወደፊት ፍቅረኛ ለማድረግ ነበር። ናታን ግን ልቡ የኮበለለው ሌላ መንደር ነው። ከእሷ ጋር በፍጹም ሊያስበው አይደለም፣ ሊያልመውም በፍጹም አላሰበበትም። ታዲያ ይህ ነገር ሳይፈጸምላት ስለቀረ እየተበሳጨች የራስ ጉዳይ አንተ መቼም አይገባህም ብላ ተነስታ ጥላው ትሄዳለች። እሱም ግራ በመጋባት ቆይች ሰው ምን እየሆነች ነው ግራ ተጋብቷል። ምክንያቱም ሴት ልጅ በዚህ ልክ ክብሯን ጥላ አይቶ አያውቅምና እናትም ቀደም ብለው ስለ እሷ ሲያሞካሹለት እና እሷ ቆንጆ ናት፣ የተረጋጋች ልጅ ናት፣ የወደፊት ሀብት ንብረት ወራሻችን ናት እያሉም ሲሉት ነበረ። ታዲያ ስለ ዳጣም ሲያወራ ይች ያልተረጋጋች ናት፣ ይቺ ዝምብላ ብላ መንቀልቀል ነስረዋ ለሚስነትም አትሆንም እያሉ ሲያጥላሏት ቆይተው ነበር። ታዲያ ሲያጥላሏት የቆየችው ዳጣ እሷ ክብሯን የምትጠብቅና ይችኛዋ ደግሞ ሲያሞግሷትና ጥሩ ልጅ ናት ስትል የቆዩትን ልጅ እንደ ድንገት መታ ክብሬን እንካ እኔ ክብሬን ያልጠበቅኩ ሴት ነኝ እንካ እንደፈለግኩንበት ስትል ሲመለከታት ግራ ተጋብቷል። ሴትነት ማለት እንደዚህ ነው እንዴ እያለም ግራ በመጋባ ጣራ ጣራውን እየተመለከተ የእሷን ወጣ መሄድን እየተጠባበቀ ነበር። በሌላ በኩል ያበጌለሽን መደበር የተመለከተችው ሰላም ሶፋ ላይ ቁጭ ብላ ተደብራ ስታያት ቆይ ምን ሆነች ነው ብላ አጠገቧ ቁጭ ብላ ታወራታለች። ሁሉም ሰው ይጣላኛል እያለች የተለመደውን ሮሮዋን ትቀጥላለች። ሰላም ግን እኛ ኮን እንወድሻለን፣ ለምንድነው ለምንድን ነው እንደዚህ ምትወኙ ትላታለች። ምትወጅን ከሆነ አንድ ነገር ተ ተባበሪኝ እኮ ምን ልተባበሪሽ? ብላ ስትላትም ዳጣን አስመረንን ከዚህ ቤት እናስወጣት ትላታለች። እንዴት አድርገን ስትልም ጨው ላይ ወጡ ላይ ጨው እየጨመርሽ ለእሷ ምግብ ለብቻ እየሰራሽ በቃ አስመረረነት እዚህ ቤት እንድትወጣ እናድርግ ትላለች። ይህንን የሰማችው ውብ ሰላም ግራ እየተጋባች ቆይ እንዴት እኔ እንደዚህ አይነት ድርጊት በፍጹም ላደርገው አልችልም ትላታለች። ካደረግሽው አድርጊው አይሽ፣ ለዚህ ነው አቶችኝም ያልኩሽ። በፍጹም እዚህ ቤት እንዲህ አይነት ነገር ተደርጎ ማያውቅም ወደፊትም አይደረግም። አባትሽ ቢሰማ ምን እንደሚትላት ታውቂም እንዴ? ትላታለች። ታዲያ በሀሳቡ ያልተስማማችላትን መንቀር መንቀር እያለች ጥላት ትወጣለች። በሌላ በኩል ዛሬ እናቷ ሰዎች እናቷ ዋጋ ቁጭ ብላም እማየግን ይውልሽ ማትቆጭኝ ከሆነ አንድ ነገር ልነግርሽ ፈልጋለው ትላታለች። ምንድን ነው ልጄ ንገሪኝ። ትክክል ይሆን አይሁን አላውቅም ግን አትቆጭኝ ብላ ወሬዋን ትቀጥላለች። እናትም ጆሯቸውን አቁመው ለመስማት እየተዘጋጁ ነው። ታዲያ ምንድን ነው ንገሪኛ ልጄ ትላለች። ይህኔ ነበረ መብረቅ የሆነ ቃል የተናገረችው። አባዬ ይች ልጅ ይመስላል እኮ አስታውለሽ አይተሻት ታውቂያለሽ ዳጣ አባዬን ነው የምትመስል ትላለች ይህን ጊዜ እናት እንደ ነብር ይቆጣሉ እንደውም ከዚህ አጠገቤ ሄጅልኝ አባትሽን ነገር እንዳይሰማ አንቺ ምን አይነት ክፉ ሴት ነሽ ያለበለዛ ከዚህ በኋላ እንዲህ አይነት ነገር ብታወሪ ጸበል ቦታ ነው ወስጄ የምጥልሽ አይምሮች ትክክል አይሰራም እያሉ ተበሳጭተው በያሁን ወደ ስራ ልሄድ ነው ፒሴን አንጭልኝ ይሏታል እሷም ሄዳ ፒሲውን ታመጣለች ታዲያ አመሻሹ ላይ የጸነሰችውን ተንኮል ለመውለድ እየተዘጋጀች ነበር። አቤጌለች ወደ ዳጣ ክላስም ታመራለች። ምክንያቱም የጸነሰችው ተንኮል ዛሬ የዳጣን ጸጉር ቁርጣ አስመርምራ አባት እንደሆነ ለማረጋገጥ ትፈልጋለች። ታዲያ ጸጉሯን ለመቁረጥ እየታገለች በነበረችበት ቅጽበት ነበረ። ዳጣ እየተወራጨች ታስቸግራታለች። የሆነ ሆኖ ግን ጸጉሯን ለመቁረጥ ይዛዋለች። ታዲያ እውነት ቆርጣ ከአባቷ ጋር ጸጉሩን አስመርምራ እውነታውን ትደርስበት ይሆን? ነገሩ ወደ የት ያመራ ይሆን? አቶ ደረጀስ እውነታቸው ይወጣ ይሆን? ናታንስ ከዛ ቤት የመቀጠል እድሉ እስከምን ይሆን? ቤተሰብ በቀጣይ ክፍል እስከምንገናኝ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በት እና ጠይቃለው። ጤና ይስጥልኝ።